እንግዲህ አበጋዝ ማለት ነው፣ ሁላችንም አስመሳዮች ነን። እራሳችንን ቆም ብለን ብናይ ጥሩ ነው ብሏል። ማለት ነው ማስጠንቀቂያ ለሁላችንም ሰጥቶናል። እንግዲህ አደለም መለጣጠፍ እያስመሰልክ ቀርቶ ለምን የምረርገው አግብ ታህታት መጣም፣ እኛ አይመለከተንም በአንተ ህይወት ማለት ነው። አሰላም አሌኩም ራመቱላ አብረካቱ። እንዲሁም ክርስቲያን እህቶቼ ሞኝ የመከሩት ጊዜ የቀኑበት ይመስላል። በነገራችን ላይ መውደቂያ ቅርብ ነው ማለት ነው። ያው የሰው ልጅ እንደሚወደው ሁሉ ይጠላል ማለት ነው። ስራክ ደግሞ አንተን ዝቅ ያደርጋል እንጂ ከፍ አያደርግም። የምሰራው ስራ አለ ራስክ ልክ ሊመስልክ ይችላል። ግን ለሚያየው ሰው ደግሞ አንተ የምሰራው ስራ ትክክል አይደለም ማለት ነውና፣ አንዳንድ ጊዜ ሰው የሚልህንም ብትሰማ ከወዲንስ ጋራ እልህ መያያዝ የለብም። አንድ ሰው ስለሰደበ አንተ ያ ሰው ገደል ገባ ብለህ ከአንተ ገደል መግባት የለብም። አይደለም እንዴ የእውነታችሁ፣ እንዳልሆነ እናውቃለን። ድራማ እየሰራክ እንደሆነም እናውቃለን። ግን በዚህ ልክ ይሄኛው ምን ያስተምራል ብለህ ማሰብ አለብ። ብሩን ብቻ ሳይሆን ለሰው ልጅ ትምህርት ይሆናል ወይ ትምህርት ሰጭ ነው ወይ ብለህ ሁሉም ሰው የሚቃወሙክ እኮ በሌላ ነገር አይደለም ግን የምትሰራው ስራ ልክ ስላልሆነ ነው በቃ አንድ ሰው ደግሞ አንተን በምትሰራው ስራ መቀበል የለበትም እንደ አንድ ሰው ዝሙት የሚያስተምር ከሆነ እኔ መከተል አለብኝ የለብኝም አይደል እንዴ ስለዚህ አስመሳይ መሆንን አምናሃል እያስመሰልኩ ነው ብልሃል ማለት ነው በራስህ አንደበት ሁላችንም አስመሳይ ማለት ያኔ አስመሳይነትን አምናሃል ማለት ነው ብዙ ሰው እንደዛ ብሎ ስለሰደበክ እንደዛ ብሎ ስለተናገረክ ማለት ቀጥልበት እያስመሰልክ ማለት ነው እኛም ረገጣችን እንቀጥላለን